ሰላም ውድ ተመልካቾቼ፣ አለምነህ ዋሴ ላይ አሻቅቦ ስለዛተው ሊስትሮ ላጫውታችሁ ነው። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች አንተ ልጅ፣ በሌሊት አትቀስቅሰኝ አላልኩህም? ውሃ ጣማኛ። አርፈተኛ እኮ ነው እምልህ። እባክሽ፣ የምልህን አትሰማም። ጠንቶኝ እኮ ነው። ኧረ ንቀት በእናተሽ እማዬ። ከአሁን በኋላ እማዬ ካልከኝ አለንጋ አምጥቼ ልብስ እስኪጠፋ ነው እምገርፍህ። እሺ፣ በቃ አለንጋውን ስታመጪ፣ በዛውም ውሃ አምጪልኝ።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 በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር ሰባት የአለምነህ ዋሴ መፋቂያዎች በዶስቶቭስኪ ሥራዎች ውስጥ ያሉትን የሩሲያ ጎስቋሎችን ሕይወት በጥልቀት ያነበበውና የተገነዘበው ወጣቱ አለምነህ በዝቅተኛ ኑሮ ላይ ላሉ ወገኖቹ እጅግ ያስባል ዛሬ ይህን ዐይነቱን አለምነህ በአንድ መፋቂያ ሻጭ በኩል ትመለከቱታላችሁ ከዛሬ ሰላሳ ዓመት በፊት አለምነህ። ወደ ራዲዮ ጣቢያ የሚሄደው ከፈረንሳይ ለጋሲዮን ተነስቶ ነው። እኔ ደግሞ የልደታ ሰፈር ልጅ ነኝ። ሁለታችንንም የሚያገናኘው የምኒሊክ ሐውልት ነው። ፒያሳ ምኒሊክ ሐውልት ጋር ከተገናኘን በጊዮርጊስ ቤተ ክርስቲያን በኩል ወደ ራዲዮ ጣቢያው መጓስ እንጀምራለን። በጊዮርጊስ ቤተ ክርስቲያን ፊት ለፊት ካለው መናፈሻ አካባቢ ቆሞ መፋቂያ የሚሸጥ አንድ ሰው አለ። ሰውየው ቀጠን ብቻ ሳይሆን ከሳም ያለ ነው። አናቱ በሽበት ተወሯል። ሰውነቱ በኑሮ ተጎሳቅሏል። ብዙ ጊዜ ፊቱ ላይ ምሬት አያለሁ። ደንበኞቹ ጥርሳቸውን ወልውለው ፈገግ የሚሉበትን ወፋፍራም መፋቂያ የሚሸጠው በእንደዚህ ያለ ምርር ያለ ፊት ነው። አለምነህ ሁልጊዜ በዚህ መፋቂያ ሻጭ በኩል ስናልፍ ቆም ይላል። ለራሱም ለእኔም ምናልባትም አብረውት ላሉ ሌሎች ወዳጆችም መፋቂያ ገዝቶ ያድላል። አለምነህ ፍንጭት ነው። መፋቂያ በጥርሱ መሃል ይዞ አይቼው አላውቅም። እኔ ደግሞ ወፋፍራም መፋቂያ አይመቸኝም። መጀመሪያ ላይ ገዝቶ ሲሰጠኝ ላለመቀበል ሞክሬአለው። እኔ እንደዚህ ያለ ትልቅ የሆነ የእንጨት መፋቂያ ተጠቅሜ አላውቅም። ጥርሴን ስቼ ድዴን ላደማው ይችላለሁ፣ ይቅርብኝ ብየው ነበር። አለምነህ ግን የምቀበልበትን ምክንያት ነገረኝ። ታገል፣ መግዛት ለአንተ ባይጠቅምህም ለእርሱ ግን አስፈላጊ ነው። አስበው እስኪ፣ ይሄ ትልቅ ሰው ነው። ያለ ጥርጥር የሚያስተዳድረው ቤተሰብ ይኖረዋል። የሚያሳድጋቸው ልጆች አሉት። እኔ እናንተ ወደ እነዚህ መፋቂያዎች እንደዋዛ የምንወረውራቸው ሳንቲሞች ሕይወቱን ሙሉ በሙሉ ይቀይሩታል። ቤቱን በብርሃን ይሞሉታል አለኝ። አለምነህ መፋቂያዎቹን የሚጋብዘኝ ለእኔ ጥርስ አስበው እንዳልሆነ ካወቅኩ በኋላ እየከፈለ የሚወረውርልን መፋቂያዎችን እየቀለብኩ ኪሴ በመጨመር ወደ ራዲዮ ጣቢያው መጓዜን ቀጠልኩ። ከራዲዮ ጣቢያው ቆይታችን በኋላም የምናልፈው በዚሁ መንገድ ነው። መጀመሪያ የገዛነው መፋቂያ ከኪሳችን ሳይወጣ እኛ ራዲዮ ጣቢያውን ለቀን እንወጣለን። ተመልሰን በዚያ መፋቂያ ሻጭ በኩል እናልፋለን። አለምነህ እንደገና ቆም ይላል። ለራሱም ለእኔም፣ ምናልባትም አብረውት ላሉ ሌሎች ሰዎችም እንደገና መፋቂያ ገዝቶ ያድላል። እንዲህ ኪሴን አለምነህ በሚገዛው የእንጨት ስበርባሪ እየሞላው ብዙ ወራት አለፉ። ከብዙ ጊዜ በኋላ ዓለምነህ ታመመ፣ ለወራት በጠና ታመመ። አድማጮቹ ሞተዋል ብለው እስኪጠረጥሩ ድረስ ከራዲዮ ጣቢያው ጠፋ። እኔ ግን ደህና ነበርኩ። የሃምሳ አለቃ ገብሩ ትረካዬን በሁ ጧት ፕሮግራም ለማቅረብ ራዲዮ ጣቢያ መመላለሴን አላቋረጥኩም። አንድ ቀን ነው የሃምሳ አለቃ ገብሩ ግጥማዊ ትረካዬን ይዤ ከቤቴ ተነሳው ያን ቀንም እንደተለመደው ሦስት ቁጥር አውቶቡስን ይዤ ፒያሳ ደረስኩ። በጊዮርጊስ ቤተ ክርስቲያን በኩል አቋርጬ ወደ ራዲዮ ጣቢያው በመገዝገዝ ላይ ሳለሁ ነው ከቤተ ክርስቲያኑ ፊት ለፊት ካለው መናፈሻ አካባቢ ያየሁት ነገር ትኩረቴን ሳበው። ያ መፋቂያ ሻጭ በሚቆምበት ስፍራ የወዳደቁ የእንጨት ስብርባሪዎች ተመለከትኩ። ቀረብ ብዬ ሳጤናቸው ደርቀው የተጣሉ መፋቂያዎች ናቸው። መፋቂያዎቹ በተለያየ አቅጣጫ መወዳደቃቸውን ሳይ በቁጣ በትኗቸው እንደሄደ መገመት አላቃተኝም። ያኔ ነበር ዓለምነህን ያስታወስኩት። እነዚህን መፋቂያዎች በየቀኑ በርከት አድርጎ የሚገዛው ዓለምነህ ነበር። የዓለምነህ መታመም ምን ያህል እንደጎዳው ተገነዘብኩ። የሚገዛው አቶ ደረቀበት። የደረቀውን መፋቂያ በትኖት ሄደ። ያ ቀን በጣም ትንሽ የምትመስል ትብብራችን የብዙ ሰዎችን ሕይወት ምን ያህል እንደምትፈውስ ካስተማሩኝ ታሪካዊ አጋጣሚዎች አንዱ ሆኖ ቀረ። ስምንት ሊስትሮ የዛተበት ዓለምነህ ከሰላሳ ዓመት በፊት ወደ ኢትዮጵያ ራዲዮ ጣቢያ ስመላለስ የማስታውሰው አንድ ነገር አለ። ዓለምነህ በራዲዮ ጣቢያው ደጅ ላይ ቆሞ ጫማ እያስጠረገ ካገኘሁት ይጠራኛል። አጠራሩ ጫማዬን ቀለም ለመጋበዝ ነው። ጫማዬ ተጠርጓል፣ ንጹሕ ነው ብለውም አይሰማኝም። የሆነ የተማጥኖ ፊት ያሳየኛል። ፊቱን ወደ አማርኛ ስመልሰው መልሰው እሺ በላይ ምን አልብና ግዘው ማለቱ ነው። እሺ ብዬ እንደገና አስቀባዋለሁ። ሊስትሮ ግን ዓለምነህ ከሚጨነቅለት በላይ ልበ ሙሉ ነው። የዓለምነህን ጫማ አጎንብሶ እየጠረገ አሻቅቦ ይዝትበታል። አንድ ቀን ትልቅ ድርጅት ስከፍት ከፍዬ ማስታወቂያ የማሰራው አንተን ነው ይለዋል አለምነህም ይህን እንደምታደርግ ጥርጥር የለኝም እያለ እርግጠኝነቱን ያረጋግጥለታል ያ ሊስትሮ አለምነህና የሙያ ጓደኞቹ እያበረታቱት እርሱም በሥራው እየተጋ ከፍ ይል ጀመር ከፍታውን የጀመረው እዚያው ራዲዮ ጣቢያው ፊት ለፊት ትንሽዬ ምግብ ቤት በመክፈት ነው አሁንም የዚያች ትንሽዬ ምግብ ቤት ግንባር ቀደም ደንበኞች የኢትዮጵያ ራዲዮ ጣቢያ ጋዜጠኞች ሆኑ። ከዜና ዓለምነህ ዋሴ፣ ብርቱካን ሐረገወይን፣ ንግሥት ሰልፉ፣ ዋጋዬ በቀለ፣ ገነት አስማረ፣ እሸቱ ገለቱ፣ ነጋሽ መሐመድ፣ ምናላቸው ስማቸው፣ ሌሎችም የዚያች ትንሽዬ ምግብ ቤት ደንበኞች ነበሩ። ከወጣቶች ፕሮግራም ብርሃኑ ገብረ ማርያም በልሁ ተረፈ በቀለ ተሾመ ልብ አርጋቸው ሽፈራው ከውርጣዋት ራዲዮ አባይነሽ ብሩ ታምራት አሰፋ ከስፖርት ደምሴ ዳምጤ ግርማ ነጋሽ ይምበርበሩ ምትኬ ጎርፍነህ ይመር ከዚያሽ ቤት አይጠፉም ከፕሮግራም ክፍል ጋዜጠኛ ደረጀ ኃይሌ ሳምሶን ማሞ ከአለቆች ኃይሉ ወልደ ጻድቅ ታደሰ ሙሉነህ ከቴክኒሻኖቹ እነ ገበየው ኑሬሳ፣ እነ ሳህሉ በቀለ፣ እነ ተካ ወልደ ሐዋርያት፣ እነ ጋሽኪሮስ ወልደ ሚካኤል፣ ከኢቲቪ ጋዜጠኛ ተፈራ አስማረ፣ ጌጡ ተመስገን፣ ከኮሜዲያኖቹ ደረጀ ኃይሌና ሀብቴ ምትኮ፣ እንግዳዘር ነጋና አስረስ በቀለ ደንበኞቹ ሆኑ። ከጸሐፌ ተውኔቶች እነ ኃይሉ ጸጋዬ፣ እነ ሰለሞን ዓለሙ፣ አብዬ ዘርጋው፣ እነ ሰራዊት ፍቅሬ ከተዋናዮች እነ ፍቅርተ እነ ወለላ ይመጣሉ። ያቺን ትንሽዬ ምግብ ቤት እነኚህ ሁሉ ታዋቂ ደንበኞች ሲንጋጉባት ከ16 ወደ 24 ከ24 ወደ 49 ካሬ እየሰፋች መጣች። በመጨረሻም ያ ጉደኛ ሊስትሮ ፒያሳን ተሻግሮ ገርጂ አካባቢ ትልቅ ክትፎ ቤት ከፈተ። ስሙንም ቶቶት ክትፎ ቤት አለው። ይሄ የትናንቱ ሊስትሮ ጠንክር ከአለምነህ ጫማ ስር በርከክ ብሎ እየጠረገ እንደዛተው የቶቶት ክትፎ ቤትን ማስታወቂያ ራሱን አለምነህን አሰራው። የወር ደሞዝ ማለት ወርን የሚሸፍን የስራ ክፍያ ማለት ነው። አወጣጡን ካላወቅክበት የሙጋቤ መቀለጃ መሆንህ አይቀርም። የቀድሞው የዚምባብዌ ፕሬዚደንት ሮበርት ሙጋቤ በአንድ ወቅት እንዲህ አሉ። ደሞዝ የወጣ ቀን ዶሮ ትበላለህ። በማግስቷት ደግመው ብሩ ያንስሃልና የዶሮ ውጤት የሆነውን እንቁላል ትበላለህ። በቀጣዩ ቀን ኪስህ ይበልጥ ጭር ሲል የዶሮ ምግቦች የሆኑትን በቆሎ ስንዴና ገብስ ትመገባለ በተከታዩ ቀን ደሞዝህ ተሟጦ አንተራስህ ዶሮ ሆነ የምትበላውን ፍለጋ ወዲያ ወዲህ ስትባዝን ትውላለህ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 ዘጠኝ። ጠንክርና ጃኪጃን። ዓለምነ አለምነ ከሩቅ ከተመለከታቸው ታላላቅ ሰዎች አንዱ ጠንክር ነው። ከሊስትሮ ዘመኑ ጀምሮ የዓለምነህ ዋሴን ትኩረት ስለሳበው ስለ አሁኑ የቶቶት ባለቤት ስለ ጠንክር አንድ ነገር ብዬ ላብቃ። ብዙ ቻይኖች የቶቶት ክትፎ ቤት ደንበኞች ሆነዋል። ይመጡና ጥብሱንም ዓሣውንም ሌላውንም ይመገባሉ። ጠጁንም ካቲካላውንም ፉት ይላሉ። ጠንክር በቅጡ አያውቃቸውም እንጂ ብዙ ታዋቂ የዓለም ከዋክብትም ቶቶት ክትፎ ቤት ብቅ ብለዋል። ለምሳሌ ጠንክር በሌለበት ቶቶት መጥተው ከበሉት የዓለም ከዋክብት አንዱ ቻይናዊው የአሊባባ መሥራች ጃክማ ነው። ሌላው ቻይናዊ የሆሊውድ ኮከብ ተዋናይ ጃኪጃንም ቶቶት ጎራ ብለዋል። ጃኪቻን ሲመጣ ጠንክር ቶቶት ነበር። ተገናኝተዋል ለማለት ግን አስቸጋሪ ነው። ምክንያቱም ጠንክር የፊልም ተመልካች አይደለም። ጃኪቻን የቶቶትን በር አልፎ ሲገባ ከተለመዱ ቻይናዊ ደንበኞቹ አንዱ የመጣን የመሰለው ጠንክር ስለዚያች ታሪካዊ ቀን አንስቶ ሲያጫውተኝ እንዲህ አለኝ። በጊዜው ቤቱ ውስጥ ከነበሩ ደንበኞቼ ላይ የመደነቅና የመደናገር ስሜት ተመለከትኩና ምንድን ነው ስል ይሄኮ፣ ታዋቂ የፊልም አክተር ነው፣ ጃኪጃን ይባላል አሉኝ። ከዚያ ለአብርሃም ወልዴ የደወልኩለት ጃኪጃን የሚባል አክተር ታውቃለህ አለ። አዎን፣ ቤቴ መቶ ግርግር ፈጠረብኝ አልኩት። አብርሃም ወልዴ መቼም መለኛ ነው፣ በል ቶሎ ብለህ ቅረጸው አለኝ። ያኔ የቀረጽኳትን ምስል አስር ዓመት ሙሉ ማስታወቂያ ቀጠቀጥኩባት፣ አለኝ። ጠንክር ጠንክርን እንደገና አስር ዓመት ወደ ኋላ መለስኩትና ጃኪጃን በቶቶት ምን ሲያደርግ እንዳመሸ ጠየቅኩት። መጥቶ እራት በላ፣ ጠጅም ጠጣ፣ በላዩ ላይ ካቲካላውን ጨምሮ ሄደ ሲለኝ፣ ከመሄዱ በፊት ሰከረ ስል ጠየቅኩት። አልሰከረም ጥያቄ የለው ወጥ አድርጌ ጨፈረ ስለው፣ አሁን በደንብ ነው የጨፈረው አለኝ። ይህን ሲነግረኝ ምናልባት ሞቅ ሳይለው እንዳልቀረ እየጠረጠርኩ የጃኪቻንን ፊልሞች ያየኸው አንተ ቤት ከመጣ በኋላ ነው ስል ጠየቅኩት። እኔ እስካሁን ፊልሙን አላየሁ! ብቻ ቻይና ሲሄድ ምስሉ በትልቅ ቢልቦርድ ከተማቸው መሀል ተሰቅሎ ተመለከትኩና፣ እንዴ ይሄ ሰውዬ እኮ ነው ቤት መጥቶ ያውቃል፣ አልኳቸው። ቻይኖቹ ራሱን ጃኪቻንን ያገኙ አክል በመደነቅ እየተመለከቱኝ ጨበጡኝ። በጣም እድለኛ ሰው ነ እኛ ባይናችን አይተነው አናውቅም፣ አንተ ቤቴ መጣ ትላለ፣ አሉኝ አለኝ። ለቢዝነስ ጉዳይ ወደ ቻይና የመጣው ፈጣኑ ጠንክር ይህን የቻይኖቹን አድናቆት ወደ ቢዝነስ ለመለወጥ ፈለገ። እናም ሊገዛቸው ያቀዳቸው ዕቃዎች ወዳሉበት የገበያ አዳራሽ ዘው አለና የስልኩን ቪዲዮ ከፈተላቸው። አብርሃም ወልዴ በመከረው መሠረት የቀረጸውን ቪዲዮ ለቻይኖቹ አሳያቸው። ጃኪ ጃን እርሱ ቤት ሲበላና ሲጨፍር የሚያሳየውን ምስል ከተመለከቱ በኋላ እጅግ ተደነቁ። በሚገዛቸው ዕቃዎች ላይም የዋጋ ቅናሽ አደረጉለት። ይህን ሁሉ ያነሳ ነው፣ ዓለምነህ የዚህን ልጅ ንቁ አእምሮ ገና ሊስትሮ እያለ ነው ያስተዋለው ለማለት ያክል ነው። በሚቀጥለው ፕሮግራሜ ታላቁ ደራሲ ሐዲስ ዓለማየሁ ዓለምነህ ዋሴ ቤቴ እንዳይመጣ ያሉበትን ምክንያት አጫወታችኋለሁ። እስከዚያው ሳይለየን

ይህ በምስሉ ላይ የምትመለከቱት ጥቁር አሜሪካዊ ዘፋኝ ነው። ሳምኩክ ይባላል። የሳምኩክ የመታወቂያ ስም ሳሙኤል ኩክ ነው። ሳሙኤል ኩክ ለምን ሳምኩክ እንደተባለ ቆየት ብለን እናጫውታችኋለን። ሳምኩክን አሜሪካኖች ልክ እንደ ቻርልስ ሬይ፣ እንደ ኤልቪስ ፕሬስሊ፣ እንደ ማይክል ጃክሰን እስካሁን ያከብሩታል። ሳምኩክ እንደ አውሮፓውያኑ አቆጣጠር በ1931 ዓ ም ሚሲሲፒ ላይ ተወልዶ በ1964 ዓ.ም ሎስ አንጀለስ ካሊፎርኒያ ነበር የሞተው። እርሱ በሕይወት በነበረበት ዘመን አሜሪካ የሚኖሩ ጥቁሮች ዐይን ባወጣ ዘረኝነት ይሰቃዩ ነበር። ሳምኩክ በአሜሪካ ምድር እጅግ ተወዳጅና ታዋቂ ዘፋኝ በነበረበት ዘመን ጭምር ከዚህ የዘረኝነት ጦስ አላመለጠም። ለምሳሌ በተለያዩ የአሜሪካ ከተሞች የሙዚቃ ዝግጅቱን ሲያቀርብ አዘጋጆቹ ደረጃው ከፍ ያለ ሆቴል መርጠው አልጋ ይይዙለታል። የሆቴሉ ባለቤቶች ደግሞ ጥቁርነቱን አይተው ወደ ተያዘለት ክፍል እንዳይገባ ይከለክሉታል። ከዕለታት አንድ ቀን ወደ ተያዘለት ክፍል እንዳይገባ ከከለከሉት ነጮች አንዱ በሳምኮክ የሙዚቃ ኮንሰርት ላይ ይገኛል። ይህን ታላቅ ድምፃዊ ሙዚቃ ሲሰማ በደስታ ያብዳል። በእርግጥ ከእርሱ ጋር አብረው የመጡት ሌሎች ነጮችም በሳምኮክ ሙዚቃ ተደስተዋል። ብቻ እንደ ጥቁሮቹ በነፃነት ወደ መድረኩ ወጥተው እቅፍ እንዳያደርጉት የነጭነት ክብራቸው አንቆ ያዛቸው። ያ አልጋ የለም ብሎ ከሆቴሉ ያባረረው ነጭ ግን ራሱን መቆጣጠር አልቻለም። ድንገት ተወርውሮ ከወንበሩ ተነሳ፣ በሮ መድረኩ ላይ ወጣ። መድረኩን ያጨናነቁትን ጥቁሮች ገፈታትሮ ተጠመጠመበት፣ አንቆ ሳመው። ከዚያም የራሱ ድርጊት ራሱን አስደነቀው። የዚያን ታላቅ ድምፃዊ ትከሻ አቅፎ በአድናቆት እየተመለከተው ጮኸ። ነጭ ሆኖ ሳለ አንድን ጥቁር አቅፎ መሳሙ እጅግ እየገረመው እኔ ነጩ፣ አንተ ጥቁሩን አቅፌ ሳምኩክ፣ ሳምኩክ፣ ሳምኩክ ብሎ ጮኸ። ከዚያ ጊዜ ጀምሮ የዚያ ታላቅ ድምፃዊ መጠሪያ ሳምኩክ ሆኖ ቀረ።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 የኔ ደማቅ ሰዎች ቅጽ አንድ ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 2421 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻችሁ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ አንድ ሁለትና ሶስት በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።